ልዕልቴ ዳዊትን አፍቅረው ተደባደቡ። አይገርምም? ፖሊሱ ደግሞ አልማዝን ከካሌብ አዳናት። ካሌብ ዛሬ ተስፋ ቆርጦ አልማዝን ለማጥፋት ነበር የሄደው። ፖሊሱ ደግሞ እንግዲህ ልዕልቴን ስለሚያፈቅር ከአልማዝ ግርግር ስር እከተላለሁ ብሎ ራሱን አሳምኗል። ግን ደግሞ አልማዝ እሷ እንኳ ብትፈቅድልህ እኔ እኩዮችህን እኔን ዙሪያን ተመልከተኝ አለችው። ከዛም ማለት ለትዳር ከሆነ እዚች ሕፃን ልጅ ጋር ከምትጃጃል እኔ ያለሁልህ አለችው። ፖሊሱም አልማዝ እያቀለርሽ ነው ብሎ ጥሏት ሄደ። ሉሊትን ደግሞ አሁን ፖሊሱና አልማዝ በሐሰት እንድትፈርም አስገድደው በግዴታ ተገዳ ታግታ እንድትፈርም ተስማሙ። አልማዝ ደግሞ ሉሊትን እስከ ወዳኛው መሸኘት እንጂ ማስፈረም አያስፈልግም አለች። እሱ ደግሞ እስከ ወዳኛው ከሸኘናት ሌላ ችግር ይፈጠራል ብዬ ባለፈው ነግርሻለሁ አላት። እሷም አይ እንደዛ ካልሆነ ሉሊት እንደ በፊቱ የምትስፈራራ አይደለችም። የልብ የልብ የሰጣትን ማን እንደሆን ባላውቅም፣ ግን የምትሰማኝ አይደለችም አለችው። እኔ አስፈራርቼ ሁሉንም ነገር አስተካክለዋለሁ አላት ግን አንቺ በቃላችን መሰረት ልጅሽን የኔ አድርጌ አለ ልዕልት ደግሞ ነብሷ ቢወጣ ይህንን ፖሊስ ማየት አትፈልግም እሱ ግን ይከታተላታል እንዴት አባሽ ነው የምትናገሪ ስርዓት የለሽም እንዴ አላት ከዛ እሷ ምን ልሰራ መጣ እማዬ ይህን ፖሊስ እቤት ውስጥ ማየት አልፈልግም የምትነጋገሩን ነገር ካለ ውጭ ወታችሁ ተነጋገሩ ስትላትም፣ እኔ ለዚህ ለቤት እፈልገዋለሁ። ዛሬ ደግሞ የእናትሽን ነፍስ ያዳነው ነው፣ ይህ የምጠዩ ሰውዬ ነው። ልታከብሪውና ልታመሰግኑ ይገባል፣ አለች። የምን ነፍስ ማጥፋት ነው ስትላትም፣ ኻሌብ ዛሬ ሊገለይ መጥቶ ነበር፣ እሱ ዋይደርስ ገሎይ ነበር አለቻት። ልዕልትም እንደማየ ኻሌብ እና አንቺ ከዚህ የከፋ ችግር ምን አገናኝቷችሁ ነው አለቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ሉሊት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ሉሊት እየተሰቃየች ትገኛለች። እኻሌ ዛሬ እንግዲህ በጣም ተናዶ ሉሊትን ተለይቶ ሄዶ እሷ ጋር አልማዝ ጋር ሄዶ አልማዝን ለማጥፋት ነበረ። እናም ዛሬ ጨረሳት እያልን ሁላችንም ስንመለከት ፖሊስ ተብዬው ጅል ሲጃጃል ቅል አይፈጃል አለ ያገሬ ሰው። ወይ ሙድ የለው ወይ የሚስብ ነገር የለው። ፖሊሱ ደርሶ አዳ ነው። እናም አንተ ወጠጤ ታዜ ጥፋ ብሎ እገላታለሁ፣ ሲልም እድሜ ልክህን አስራሃለሁኝ የማሰር መብት አለኝ እያለ ፖሊሱ ይንጠራራል። በጉቦ ለሚሰራው ከዛም እናቴ አባቴን ገላው ዝም ያልክ፣ ስለዚህ እኔ ጨርሳታለሁ ሲለውም፣ አንተ ወጠጤ ከዚህ ጥፋ፣ ካልሆነ ግን አስራሃለሁ በማለት አስፈራርቶ ገፍትሮ አስወጣ። ከዛም ኤልሳ ደግሞ ነገር ትበላለች። እናም ሉሊት ከ ከልዕልት ጋር እያወራች ነበረ። እናም ልዕልት ደግሞ እናቷን እካሌብ እንዳስፈራራት እየነገረቻት ነበረ። እናም እሷ ደግሞ በር ላይ ተለጥፋ እየሰማች ነበረ፣ ሉሊትን እና እካሌብን ለማለያየት የምታደርገው ጥረት። እናም እናቴን ሊገለ ነበረ ብላ ነገረችኝ። ፖሊሱ ደግሞ እንዳዳናትም ነገረችኝ አለቻት ለሉሊት። ከዚያም ልዕልት ምን ነበር ያልሺው አለች ሉሊት እንዴ እህቴ የነገርኩሽን አልሰማሽኝም አለች ችግር የለውም ንገሪ ሰምቼሻለሁ አለቻት ይኸውልሽ ይህም ፖሊስ እናቴ በቤቱ ጉዳይ የሚነጋገሩትና የሚቀራሩበት ነገር አለ ቤት ውስጥ ይመጣል እኔ ደግሞ ቤት ውስጥ እንዳየው አልፈልግም። ሲቀጥል እኻሊብ ዛሬ እናቴን ሊገላት ነበረ፣ እናም ፖሊሱ መቶ እንዳዳናትም ነገረች። እናቴን አለማመኔ እየጸጸተኝ ነው ያለው። ስለዚህ ምን ማድረግ እንዳለብኝ አላቅም ሉሊት አለች። ጭራሽ ኻሊብ ነው ይሄን ያደረገው አለች። አት ሉሊት አዎ ይሄን አደረገ። እናም ብቻ ነገሮች ሁሉ ጥንቅጣቸው እየወጣ ነው አለች በቃ ካሌብን እኔ አግቼ አናግረዋለሁኝ። ብቻ ከባድ ነው፣ እናትሽን ጎዳት እንዴት አዳ አለች። አልጎዳትም ፖሊስ ተብያው አድኗታል አለቻት። ከዛም እሺ አናግረዋለሁ አለች ሉሊት። ደግሞ እህቴ ምንም አያመጡም አለች ሉሊት። ኧረ እህቴ እኔ በጣም እየፈራሁ ነው፣ በጣም ከምነግርሽ በላይ በጣም እየፈራሁ ነው። ምክንያቱም እኔ አላቅም አለች አትፍሬ ራስሽን ጠብቂ ምንም የሚፈጠር ነገር የለም አለቻት። እኔ ቤቱን የሚገዛ ደላላጊ ቻለው ስትላትም፣ እህቴ ስለዚህ ስለ ቤት አስቢበት፣ እናቴ በቀላሉ ቤቱን አሳልፋ የምትሰጥሽ አይመስለኝም። ፖሊሱን እዛ ሚሽ በለበለውና የሚመላለሰው ለምን ይመስልሻል አለቻት። ምንም አያመጣም እሷም ምንም አታመጣም የራሷ ጉዳይ የምታመጣው ነገር አይኖርም። አለች ከዛም አረ እህቴ እኔ ፈርቻለሁ የሆነ ነገር እንዳያደርጉች፣ አለች ምንም የሚፈጠር ነገር የለም የሚያመጡትም ነገር የለም፣ አለቻት። ከዛም እሺ ብላ ዳዊት የለም እንዴ አለች፣ ዳዊት የለም አለቻት። ከዛም እሺ በቃ እኔ ሊሄድ አለች። ልዕልት እሺ ሄጅ በቃ ቻው ብላ ሸኘቻት። ከዛም ኤልሳ እሳሎን ጠበቀቻት ልዕልትን ባለፈ ያልኩሽን ነገር አስታወሽው ልዕልቴ አለች ይህ ምን ባለፈ ምንድን ነው እሱ አለች እኔ ቁጭ በይና እናውራ እምነግርሽ ነገር አለኝ አለቻት ምንድን ነው እሱ አለች ባለፈ ነግሬሻለሁ ስትላትም ልዕልት ፊት አልሰጠሻትም ባለፈ ምንድን ነው የነገርሽኝ እንዳላወቃት ትሁኝ በውቅ ኖሮ ባስታውስ አልነገርሽም እንዴ እጠይቅሻለሁ አለቻት ይኸውልሽ ልዕልቴ አሁን ዳዊትና ሉሊት በጣም እየተቀራረቡ ነው አለቻት። እና ቢቀራረቡስ? አለች ስለዚህ ፈጠን ፈጠን ብለሽ እንዳትቀደሚ ዳዊትን የግልሻ አድርጌ አለቻት። አንቺ ልጅ ስለምንድን ነው የምታወሪው? እኔ ስለ ዳዊት ምንም ስሜት አይሰማኝም፣ እባክሽን ተይኝ አለቻት። ከዛ እዩልሽ ሉሊት የሌለችበት በቃ ጨለማ ነው ነው የሚለው በቃ ሉሊት ጋር በጣም እየተቃረቡ ነው አለቻት። እና ቢቀራረቡስ? አንድ ቤት አይደል የሚኖሩት? ስለዚህ አለች ይልሽ ኻሊብን እርጅኝ፣ የራሴ እንዳደርግ አንቺ ደግሞ ዳዊትን በቅርቡ ከአንቺ ጋር የሚሆንበትን አማራጭ እኔ ከች አረግልሻለሁ። አሁን ኻሊብ ጋር አንቺ አገናኘኝ አለቻት። መቼም አላደርገውም፣ እህቴ ደግሞ እንደዚት አይነት ሰው አይደለችም። የራሴ የምትለው ሰው አላት። ስለዚህ አለች አረ እባክሽ፣ ሁሉም የራሱ የሚለው ሰው ቢኖረውም የተሻለ ሲያገኝ ይሄዳል። ስለዚህ አሁን ዳዊትና ሉሊት የሌለ ፍቅር ላይ ናቸው። አለች እረ በፈጠረች ተይኝ መሸም አላረገውም እህቴን። ውረድ በይ እንደዛ አይነት ሰው አይደለችም አለቻት። ከዛም ተናደደች። እንደዛ እያለች እያለ ዳዊት መጣ። ሰላም ሴቶች አለ። ሰላም ሉሊት የለችም እንዴ አለ። አለች ውስጥ ናት እንዴ ያለሷ ቤቱ ደበዘዘኮ፣ ጨለማ ሆነ አለና ወደ ውስጥ ሄደ። ልዕልት አሁን ተናደደች ለሉሊት ስሜት እንዳለው ከዛም ኦ እጆቿን ማፋጫት ጀመረች። አየሽ አይደለ እኔ ያልኩሽ በምክንያት ነው አለች። ተይ በቃ ብላ ልዕልት ተናዳ ወጣች። ከዛም እቤት ሂዳ እንደተኛች እቤት ሂዳ ስትገባ ፖሊሱን አገኘችው። አንተ ደግሞ እዚህ ምን ትሰራለህ? ውታ ከቤታችን እማዬ ይሄን ሰውዬ ከዚህ ቤት አስወጪ። ምን ሊሰራ ነው የሚመጣው አለቻት። እናቷ ተከትላት ገባችና ምን እያረግሽ ነው? ምን እየወልሽ ነው አለችው። እኔ ነይ ውስጥ እናውራ ስትላት እኔ የምታወሩት ከሆነ ከሱ ጋር ውጭ አውሩ፣ እዚህ ቤት አታምጪ፣ አንተም አትምጣ ስትለው ምንድን ያልሻ እንጂ አሳይሻለኝ እኔ ነው እንደዚህ የምትናገረው አለችው። ልጅነቱን ያልጨረሰ ሰው እዚህ ቤት አታምጭብኝ አለች። እኔ እኔ ልጅነቴን ያልጨረስኩት ማን እንደው እንኳ አሳይሻለሁ። እንደት እንደት ነው የምትናገሪ አለ። ከዛም ተናደደ ጥላው ወደ ውስጥ ገባች። እናትየዋ እባክሽን፣ ዛሬ ከሞት ያዳነኝ እሱ ነው። እባክሽን አሁን ይሄ የምትጠይው ሰው ነው። ስለዚህ ስለ ቤቱም ጉዳይ ያስፈልገናል። በእያንዳንዱ ነገር ከስራችን መኖር አለበት። ስለዚህ ይህን ማደርገው መጨረሻ ሲገባሽ ትረጅኛለሽ፣ አለች። አንቺ የምታደርገውን ነገር አልረዳሽም እማኬ፣ ይህን ሰውዬ እዚህ ቤት እንዳታመጪ፣ እንዴ አደጋ ሊያደርስብኝ ነበር እያልኩሽ እኮ ነው አለቻት። እሱ በቃ አሁን ተረጋጊና ይቅርታ ጠይቀው አለች። ብሞትም ይቅርታ አልጠይቀውም ብላ ከዚህ ቤት መውጣት አለብኝ ብላ ወታ ሉሊት ጋር ሄደች ከመሄዷ በፊት ከዛ ተመልሳ ተኝታ ማለም ጀመረች። ከዛም ህልማ ከዳዊት ጋር ባልና ሚስት ሆነው ደስ የሚል የፍቅር ላይፍ እያሳለፉ ነበረ። በስተመጨረሻ ግን ሉሊት ዘላ ጉሮሮዋን አነቀቻት። ተቃቅፈው እያሉ ምን እያደረጋችሁ ነው? አለች ሉሊት። ምንም ቁርስ እየሰራሁላት ነው አለ ዳዊት። እንዴ እሱ አሰራም እንዴ? ይህ ምን መጃጃል ነው አለች ሉሊት ከዚያም እንድ ባለ አይደለም እንዴ ቁርስ ቢሰራልኝ ምን ችግር አለው አለች እዛ ሰርታ አበላ ውጪ ከዚህ ዳዊት ያንቺ መቼም ሊሆን አይችልም ብላ ሉሊትን ሉሊት ልዕልት አነቀቻት ከዛ ልዕልት በህልሟ ነው ለካ ደንግጣ ተነሳች ከዛም እያለች መጮህ ጀመረች አልማዝ ዘላ ስትገባ ምንነሽ ነው ስትላት፣ ህልም አይቼ ነው አለች። ምን አይነት ህልም ነው ያየሽው አለቻት። አይ የሚነገር አይደለም የሚረብ አይደለም አለቻት። እና ማንም ጋር እየዋልሽ እየመጣሽ፣ ቅዥታም ቅዥትሽን ይዘሽ መጣሽ አለች። ማንንም የምትዩ ማንን ነው አለች። ያችን ማትረባ እህትሽ ናታ አለቻት። ከዛም እህቴ ማትረባ አይደለችም እህቴ እባብ አይደለችም እንደዚህ እንድሰርባት አልፈልግም አለች። አሁን አትቃዥቢ ቅዠታም ብላ ጥላት ወጣች። ከዛ ልዕልት ምን አይነት ህልም ነው ያየሁት፣ ፈጣሪ ሆይ እህቲ አለች። እንግዲህ ኤልሳ ደግሞ ካሊብን አጌታ ይውልህ፣ ልዕልትና ልዕልትና ሉሊት የሆነ ነገር ሰርተሃል መሰለኝ፣ በር ዘግተው ሲቦጭቆህ ነበረ። እናም አንተና ሉሊት የተገናኛችሁበት ግንኙነታቸው የሻከረ ይመስለኛል። ስለዚህ ሉሊት አሁን አንተ ላይ ጥላቻ ፈጥሮባታል። ከእህቷ ጋር ሁና ያላልህ ጉር ነገር የለም። እናም እንደት ጠግቧል እያሉ ሲያሙህ ነበር አለች። ምን ሉሊት ናት እንደዚህ የምትለው አለ። አው ሉሊት አለችው። ይገርማል! እንዴት እንደዚህ ልትል ቻለች? ስለምንድን ነው ነገሩ? አላት። አላቅም ለልት መታን የነገረቻት ብቻ ሉሊት በጣም ታናዳለ አለችው። ይገርማል ደግሞ ከዳዊት ጋር በጣም እየተቀራረቡ ነው አለችው። አዎ አቃለሁ፣ ወንድምሽ ከስር ከስሩ አብዝቷል፣ ግን ደግሞ ልኩን አሳየዋለሁ አለ። ከዛ ከምትጎዳው ይልቅ ወይም ከሚጎዳህ ሉሊትን ብታጣት ምንም አይጎልብህም ብለ ያዘችው። ሉሊት ደግሞ መንገድ ላይ እያለች ፖሊሱ ነይ እኔ ጋር መደራደር አለብሽ። ከዛ ጥላቶችሽን ጠምዝዘሽ መጣል ትችያለሽ፣ ነፃ ተወጫለሽ ሲላት እኔ ምንም አላረኩም ነፃ ነኝ፣ ማንም ነፃ እንዳወጣኝ አልፈልግም አለች። ከዛ እየተጭቃጭቃት እያለ ዳዊት መጣ። ከዛሬ ጀምረ ምን እያረካት ነው አለው። ፖሊሱ ምን አገባ አለ። ከዛሬ ጀምረ እዚች ልጅ አጠገብ ብደርስ እገልሃለሁ፣ አለው እዩ። ለአንተ ወጠጤ ከርቸሌ ነው የማስገባ። አንተ ነህ እኔን የምትገለው? ስልጣን አለኝ እኮ አለው። ያንተ ስልጣን ምንም አያመጣም አለ። ከዛም ዳዊት፣ ና እንሄድ ብላ እጁን ይዛ ሄደች ሉሊት። ፖሊሱ ደግሞ አንተ ወጠጤ አሳያለሁ ማን እንደሆንክ አላወከኝም፣ አለ። ይሄ ሁሉ ሉሊትን በሐሴት ወይ ደግሞ አግቶ እንድትፈርም ቤቱ ያልማዝ ነው ብላ ፌርማ እንድታስተላልፍ ይፈልጋሉ። እና እሱም የራሱ ለማድረግ ይፈልጋል። አይገርምም። ልዕልትን የራሱ ለማድረግ ሲፈልግ ሉሊትን ደግሞ እያሰቃየና እየጎዳ ይገኛሉ። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።